መለክቴን ሰምታችሁ ላይክ ሼር አድርጉት፣ ማለት ነው። በቅድሚያ እስቲ ሃይሚ የዛሬ ስቶሪዋ ላይ ያደረገችሁልን ላንብብላችሁ። ጠባብ አእምሮ ያለው ሰው ምላሱ አያረጅም ነው ረጅም ነው ብላችኋለ። ጠባብ አእምሮ ያለው ሰው ምላሱ ረጅም ነው። ይህ ማለት እንግዲህ ሃይሚና ብሩኬ አሁን ላይ ስራቸውን ነው እየሰሩ ያሉት። አንዳንዶቻችሁ ግን ቢነግሯችሁ የማይገባችሁ ብትነገሩ የማይገባችሁ እየወሰዳችሁ ቲክቶክ ላይ ለየብቻ እያረጋችሁ ሌላ እያወራችሁ ደግሞ ታግ ታረጓት አላችሁ ማለት ነው። ለእናንተ ነው ይሄ መልስ የተሰጣችሁ፣ ከገባችሁ ለነገሩ እናንተ አይገባችሁም። የሚገባው ሰው አንዴ ይገባዋል። እናንተ ምንም ቢሆን አይገባችሁም፣ እውነት ለመናገር ማለት ነው። በጣም ነው የሚገርመው። ሁለተኛ ነገር ልል የመጣሁት አብርሽ እንግዲህ ታውቃላችሁ፣ አብርሽና ሩታ ሲገናኙ ፍቅረኛሞች አይደሉም እስከሚባል ድረስ ሆኗል። ግን ያ ሁሉ ነገር አልፎ ይኸው አሁን ላይ አብርሽ የወንድ ልጅ አባት ሆኗል፣ እግዚአብሔር ይመስገን። እውነት ለመናገር ሁሉም ሰው ማመን ያቃተው ነገር ነው። እውነት ስነግራችሁ አያችሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራ ችላላችሁ። አመሰገናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህም ቪዲዮ ላይክ፣ ሼር፣ ኮሜንት አስተያየት እየሰጣችሁ እንግዲህ ሀሳባችሁን ልትሰጡ ይገባል ማለት ነው። እንግዲህ ይዤላችሁ የመጣሁት ቪዲዮ ምንድን ነው? ሀይሚና ብሩኬም ይችን ውጣ ወረድ ያልፈዋት ነገ እንደዚህ እንደሚሆኑ እንዳትረሱት ላችሁ ፈልጌ ነው አብርሽን ይዤ የመጣሁት ማለት ነው። ሀይሚና ብሩኬም ፍቅር አልጋ በአልጋ የለም አይደል? ብዙ ነገሮችን እናሳልፋለን በፍቅር ውስጥ ሆነን እና እነሱን ይህንን አሳልፈው ነገ ሀይሚም የልጅ እናት ብሩኬ የልጅ አባት ይሆናል ለመኑይ ማለት ነው። እናንተ ወረኞች ግን ነገ ተንጓላችሁ ትቀራላችሁ። ይኸው ይኸው አብርና ብርሽና ሮታ እንዲሆኑ አያችሁ። ማን ቀረ ተኋላ የሚያወራ ሰው ነው የሚቀረው። ና ተዚ ተዚ እንኳ ትምህርት ልትወስዱ ይገባል። ግን ትምህርት አትወስዱም። አንዳንዶቻችሁ ብሩኬን እየወሰዳችሁ በአፕሊኬሽን የሆነ ነገር ታረጋላችሁ። ሀይሚን እየወሰዳችሁ በአፕሊኬሽን የሆነ ነገር ታረጋላችሁ። ግን አንድ ጥያቄ ልጠይቃችሁ፣ ምን አገባችሁ ማለት ምንም ምንም እኮ የሚያገባችሁ ነገር የለም እኮ፣ ግን ዝም ብላችሁ ነው ማለት ነው። አያገባችሁም እኮ እውነት ነው ብላችሁ አያገባችሁም እኮ፣ ዝም ብላችሁ ነው እንጂ ማለት ነው። እና ልጆቹን ባትከፋፍሏቸው አሪፍ ነው። እነሱ ከካሜራ ጀርባ ፈሽ ከሽ እያሉ ነው የሚኖሩት። እናንተ እዚህ ላይ ቲክቶክ ላይ ቁጭ ብላችሁ ዝም ብላችሁ ጊዜያችሁን ትፈጃላችሁ ማለት ነው። ቲክቶክ ላይ ቁጭ በምትሉበት ጸጉራችሁን ፍትት ብጥር ሌላ ነገር መስራት አትችሉም። የምር ነው እንዲህ የትነት ነው የምመክራችሁ። ሃይሚና ቡራ ስራቸውን እየሰሩ ነው። ለወደፊት ለዓላማቸው ለቅዳቸው እያሟሉ ነው። እሺ እንደ እናንተ አይደሉም። ምን ልላችሁ ፈልጌ ነውና፣ አብረሽ እንግዲህ የወንድ ልጅ አባት ሆኗል። በጣም ደስ ይላል። አብረሽ እንኳን ደስ ያለህ። እውነት ይገርማል በጣም። እስካሁን ድረስ ስጥሩታ እስከምትወልድ ያመነ ሰው የለም ነበር። እውነት ለመናገር ሰው ስወልድ ነው መስል ሁሉም ሰው ያመነውና እንደዚህ ነው እንግዲህ፣ ሰምታችኋል። ስለዚህ ተወደዳችሁ፣ ሁሉንም ወደዱ። ካልወደዳችሁ ደግሞ ሁሉንም ተው። ይኸው የሃይሚና የብሩኬ የእይታ ዜሮ ሆነ። ወረደ ወረደ። በፊት የሚታይ ሁለት መቶ ምናምን ነበር፣ አሁን አይታይም። ምክንያቱም በቃ እነሱ እንዲህ አይነት ስራ አይወደድላችሁም ማለት ነው። ስለማይወደድላችሁ አይታይም። ለነሱ እየመሰላቸው ነው እንጂ እና ስራ እየሰሩ ነው። ይስሩ ያዋጣናል ካሉ እናንተ አርፋችሁ አደብ ገዝታችሁ ቁጭ በሉ እላለሁ ማለት ነው። እና የለ ማለት ነው የመጣሁት እንግዲህ የቪዲዮ ከተመቻችራ ሼር አርጉት። አብርሽ ቀብራራው ይመች አባት፣ የእውነት ደስ ይላል። ልጅ በልጅነት ነው ብሏል። ወንዲም ወንዲም ልጅ ሁሉም ሁለቱም ይሆንሃል። እና ደስ ይላል በጣም። ስለዚህ የምትወዱ ከሆነ ሰውን ሁሉንም ሰው ውደዱ። የማትወዱ ሰው ከሆነ ደግሞ ሁሉንም ሰው አሁን ብሩኬ ወዳችሁ ሀይሚን አትጥሉ። ሀይሚን ወዳችሁ ብሩኬን አትጥሉ። እንደ ጉድ እኮ ነው የሀይሚ ወዳችሁ ከሆናችሁ ለምንድን ነው ሀይሚን ከሌላ ወንድ ጋር የምታቀናብሯት? ኦኬ ነው እናንተ በፍላጎታችሁ ልትድሯት ነው የብሩኬ ወዲያች ከሆናችሁ ብሩኬን የሌላስ የሌላስ ቲክቶክ ላይ ቪዲዮዋን አምጥታችሁ ብሩኬን ፎቶ ለምን ትለጥፋላችሁ? እውነተኛ አድናቂ ተሆናችሁ ትድሩ ትፈልጋችሁ ነው እናንተ ናችሁ የምትድሩት? ሃይሚን እንኳን ባያገባ ሃይሚን እንኳን ብሩኬን ባታገባ ራሳቸው ናቸው መርጠው የሚያገቡት እንጂ በእናንተ ምርጫ አይደለም። ፎር ኮርስ ይሄን እወቁ። በጣም ገርሞኝ ነው ይሄን ለመጣሁት ቪዲዮ መስራትም ብዙም አልነበረም ግን ይህን ሀሳብ ሰምታችሁ እስቲ ሁላችሁም ሀሳብ ስጡበት እላለሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ። ማታ ደግሞ በሌላ ቪዲዮ ብቅ እንላለን። እስከዛ ሰላማችሁ ዝት ይበለልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ባይ ባይ። አብራችሁ የነበርኩት አቢ ነበርኩኝ። ሰላም ሁሉ።